ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች እንደምን አደራችሁ እንደምን አረፈዳችሁ እንደምን ቆያችሁ? ሰላማችሁ በያላችሁበት ይብዛልኝ። ውድ የሰኒ ቤተሰቦች እንዴት ናቸው? ሁሉ ሰላም? እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀልኝ እያቆያችኝ፣ እንዲሁም በኮሜንት የምታበረታቱኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የምር በጣም አመሰግናለሁኝ እና ሀይሚ ቆንጆ ቅመሟ ማለት ነው ሂስትሪ እያደረገችው ካያችሁት፣ ማለት ነው ሙሉ በሙሉ መልስ እየሰጠቻችሁ ነው ማለት ነው። ሰው ፍጹም አይደለም፣ ባይዘወይ ሁሉም የየራሱ ጉድለት አለበት ድክመት አለበት። እና መቻቻል ያኔ ሙሉን ካነበባችሁት፣ ከቻላችሁ አስታርቁ ነው፣ ካልቻላችሁ ዝም በሉ ነው። ትናንትና አሁን እሷ በጣም ሆት የሆነችዋን ነበረ በጣም እንደዚያ ስትሆንበት እንደዚያ ስትቆጣው ምናምን የእውነት የመሰላችኋላችሁ። እና አብዛኞቻችሁ ብርኪን የምታፈቅሩ ናችሁ ብዬ አስባለሁ። ሀይሚና ብርኪ የተለያየ ማለት ብርኪን ታገኘቷላችሁ ማለት አደለም። የእናንተ የተዘጋጀላችሁ የህይወት አጋራችሁ አለ እንጀራችሁ አለ አደለም ያንን እንጀራ በተስፋ መጠበቅን ነው ያለባችሁ እንጂ የሰው እንጀራ ብታዩትም ብትመኙትም እንደያችሁ እንደተመኛችሁ ትቀራላችሁ ማለት ነው። እንደዚ አይደረግም፣ ነውር ነው። እና አብዛኛው እንደዚህ እንትን የሚያደርጉት ኦዲንሶች ናቸው። ኦዲንሶች አሁን በጣም ከልባቸው የሚወደው እንደ እህታቸው እንደወንድማቸው የሚያዩዋቸውም አሉ ለይምሰል ለማስመሰልም ኦዲየንሶች አሉ የጨራቃዎች እቃዎች ውስጥ ማለት ነው አስመሳዮችም አሉ እና ይሄ በጣም ጥሩ አይደለም ማለት ነገ እኔስ ነገ በህይወቴ ምን ይገጥመኛል እኔስ ፍቅረኛ ሲስ ምንድነው የሚገጥመኝ ብላችሁ ማሰብን አለባችሁ ማለት ነው በማንም አትፍረዱ የምር አትፍረዱ እሱ አሁን በጣም በጣም ትልቅ ሪስክ ወስዶ ነበር የሰራው። እሷ ፈተና ነበረ የምትሆንበት ሶሲ ማለት ነው። እንደዛ አለባበስ ለብሳ በአንድ ክላስ ምናምን የእውነት በጣም ሲያማትብ እያየሁት ነበረ። እንደፈራ ግልጽ ነው። ደግሞ እንዳደረገ እንዳላደረገ የሚያውቀው እሱ እና እግዚአብሔር ናቸው። መቤቴን ብሎ እየማረ ነው እየማለ ነበረና እና እሱ እምንመነው ኦዲየንሶቹም እሷም እንመነው። ግን ፎቶ ነው። አሁን ክብርህ ያስነካችው ያለችው እውነት ነው። አሁን እኔ ጥፋተኛ ያየሁበት ካሜራማኑ ነው ብዬ ነው የማስበው። ካሜራማኑ እንደዚህ ፎቶ ሲያነሳ እንደዚያ አቀነባብሮ ቴምፕሌት ሲያደርግበት በጣም ነው የገረመኝ። አንዳንድ ካሜራማኖች የእውነት የሰው ሕይወት የሚያብላሹ ካሜራማኖች አሉ፣ በጣም ማለት ነው። እንደዚህ መድረግ ማድረግ አልነበረበትም። እሱ ካሜራማኑ ጠይቂውን አላት አይደለ፣ እንደዚያ ማድረግ አልነበረበትም። እነሱ ሂደት ያደርጉ የሚያደርገው ካሜራማን ነው አይደለ፣ ግን ደግሞ እነሱ ማየት አለባቸው፣ ምን ተቆረጠ፣ ምን የተወራ ነገር አለ። ያወሩትን መልሰው አይተውት ነው መፖሰት ያለባቸው እንጂ እንደሱ እነሱ ተቀረጹ ካሜራማኑ የፈለገውን ቆርጦ ምናምን አድርጎ መፖሰት መብት የለውም እና ካሜራማኑም እንደዚህ ስህተት ቢሰራ ለነሱም ስህተት አለባቸው። እና እንደዚህ ፎቶ ባያደርግ ጥሩ ነበረ፣ ግን ደግሞ ተደርጓል። ኦረጂ ማለት ነው እንደዚህ ለሁለተኛ ለሌላውም ትምህርት ይሆነዋል ብዬ አስባለሁኝ። ለዩቱብ ለወለፊት ህይወታችሁ ሳይድ ኢፌክት ይኖረዋል ብዬ አስባለሁኝ። ልጆች ይመጣሉ፣ ልጆች ይወለዳሉ። ልጆች ደግሞ የአሁን ልጆች በጣም ፈጣን ናቸው። በጣም በቃ ወደ አሁኑ ነው ስልክ ነው የሚይዙት፣ ወደ አሁኑ ነው ሶሻል ሚዲያ የሚገቡት እና እናት ያደረገችው አባት ያደረገውን ነው የሚያደርጉት ማለት ነው። ሶ ለወደፊት ህይወታችሁ ማናችሁም እነሱን ባይሆኑ ማናችሁም የምታደርጉትን ነገር እየተጠነቀቃችሁ ማድረግ አለባችሁ ብዬ አስባለሁኝ። ጥሩ ስላልሆነ ማለት ነው። ፊድባኩ አሁን ጥሩ አይደለም። የምር አሁን ሀይሚዬ የኔ ቆንጆ ያናድዳል፣ ኦፍኮርስ ያበሳጫል። ከሶሲ ድጋሚ ማድረግ አልነበረበትም፣ ግን ደግሞ ተደርጓል። በቃ ሰው የሆነ ፍጹም የሆነ ሰው የለም። ተሳስተዋል። ይቅርታ አድርግለት። ይቅርታውን ተቀበዩ። አይኑ ይቅርታ ታደርግለት አለሽ የይቅርታ ልባለሽ። ግን ደግሞ ሂጂበት ምናምን የሚሉሽን አትስሚያቸው። የምር አትስሚያቸው። በቃ ሰላም ኦዲየንስ ይሰለቻል። የምር ይሰለቻል። ና ባጭሩ ቋጭው ልሻለውኝ ማሟዬ እና ከቻልን እኛንም ጥሩ ጥሩ ኮሜንት በማ በመጻፍ እንዲታረቁ ማለት ነው።